ሰብስክራይብ በማድረግ ቤተሰብ ይሁኑ። አው ምቀኝነት ከባድ ነው። ኢብሊስን ኢብሊስ ያደረገው ይሄ ምቀኝነት ነው። የሁዳዎችን የሁድ ያደረጋቸው ምቀኝነት ነው። አቡ ጃህልን አቡጃህል ያደረገው ምቀኝነት ነው። ቅናት ወይም ምቀኝነት የሚባለው ነገር የለም ቅናት ሁለት ነገር ላይ ካልሆነ አንዱ ምንድን ነው? አንድ ሰው ቁርአን ቀርቶ ሲቀራ ሲያነብ ሲኖርበት ሌሊቱን ሲሰግድበት ስትመለከት ኢልም ኖሮት ሲያስተምር ምን ስትመለከተው፣ ያ ረቢ ለኔ ሙቀት ሰጠኸኝ። ምቀኛ ከአንተ ጋር ምንም ጸብ የለውም፣ በቃ ምንም ጸብ የለውም። ጸቡ ምንድን ነው? አንተ ጋር ለምን ኸይር ነገር ተመለከትኩኝ። ዓለም ጫፍ ያለው ሙስሊም የሚደርስበት መከራ ካላሳሰበህ ከእነሱ አይደለም አሉ። ፊልስጢን የሚደርስባቸው መከራ፣ ጋዛ ላይ የሚደርሰው መከራ፣ ሶሪያ ላይ ሲደርስ የነበረው አሁንም ዓለም ላይ ያሉ ሙስሊሞች በሚደርስባቸው መከራ

ከዚሁ ከቀልብ በሽታ ጋር የተያዘ ከባድ የሆነ ጉዳይ ነው። ሸይጣን ነብዩላህ ኑህን አለይሂ ሰላም ሲያናግራቸው የአደም ልጆችን የሰው ልጆችን ባጠቃላይ በሁለት ነገር የኔን ፍላጎት እንዲያሳኩ ሁለት ነገርን ተጠቅሚባቸዋለሁ ይላል። የመጀመሪያው ሂስድ ነው፣ ምቀኝነት ነው። ይሄ ደግሞ ምቀኝነት ደግሞ እኔም የተረገምኩበት ከጀነትም የተባረርኩበት እስከ ቂያማ ድረስ የአላህ እርግማን እኔ ላይ እንዲሆንብኝ ያደረገኝ ጉዳይ ምቀኝነት ነው ይላል። ሌላኛው የመስገብገብ ሂርስ ነው ጉጉት። አደምን እንዲጓጓ አድርጌ ከጀነት እንዲወጣ ያደረጉት በዚህ ጉጉት ነው። አትብላ የተባለውን ቅጠል እንዲበላ ያረኩት። ስለዚህም ጉዳይን ፍላጎቴን በነዚህ ነገሮች አሳክቻለሁ ብሎ ለነቢዩላህ ኑህ ዓለይሂ ሰላም ተናገራቸው ይባላል። አዎ ምቀኝነት ከባድ ነው። ኢብሊስን ኢብሊስ ያደረገው ይሄ ምቀኝነት ነው። የሁዳዎችን የሁድ ያደረጋቸው ምቀኝነት ነው። አቡ ጃህልን አቡ ጃህል ያደረገው ምቀኝነት ነው። ምቀኝነት ማለት ታላላቅ ዓሊሞች ሲገልጹት ሲያብራሩት፣ እና ኢብኑል ቀይም የመሳሰሉት የአላህን ኒዕማ በሰው ልጆች ላይ ሲታይ መጥላት ማለት ነው፣ ያ የታየው ኒዕማ እንዲወገድ በመመኘት ማለት ነው። ምቀኝነት ወይም ቅናት የሚባለው ነገር የተፈቀደው በኢስላም ሁለት ቦታ ላይ ብቻ ነው። ላ ሐሰደ ኢላ ፊትነተይን አሉ የአላህ መልክተኛ ነቢዩ ስ ቅናት ወይም ምቀኝነት የሚባለው ነገር የለም ቅናት ሁለት ነገር ላይ ካልሆነ። አንዱ ምንድነው? አንድ ሰው ቁርአን ቀርቶ ሲቀራ ሲያነብ ሲኖርበት ሌሊቱን ሲሰግድበት ስትመለከት፣ ዒልም ኖሮት ሲያስተምር ምን ስትመለከተው፣ ያ ረቢ ለኔ እውቀት ሰተኸኝ እንደሱ ባስተምር ነው ሰተኸኝ ባስተምር ሰተኸኝ ቁርአኑን ሐፍየው ብቀራው እንጂ ከሱ አስወግድበት ከተባለም ይሄም የተወገዘ ነው። ግን በዚህ መቅናት ይቻላል፣ ያ ረቢ እንደሱ አድርገኝ ብሎ። ሁለተኛው የተፈቀደበት ሰው በገንዘቡ ኸይር ሲሰራ መስጊድ ሲሰራ መድረሳ ሲሰራ ዑለማዎችን ሲረዳ የታመመን ሲጠይቅበት በገንዘቡ ኸይር ነገር ላይ ሲሆን ሲያደርግ ያ ረብ ለኔም ሰጠኝ እንደሱ በሰራው ቢል ይሄ የተፈቀደ ነው። እንደውም አጅር ያገኝበታል ብሎ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ነግሮናል። ከዛ ውጭ በምንም መልኩ አይፈቀድም። ወላ ካፊር እንኳን ቢሆን እሱ ላይ መመቀኘት ከሱ ኒዕም አይወገድ ማለት አይፈቀደም ይላሉና ኡሳይሚን ረህመቱላህ ዐለይ ኪታባቸው ላይ ሲያስቀምጡ፣ ሪያድ ሷሊሒን ሸረህ ሲያደርጉት በዚህ መልኩ ይተነትናሉ። ምቀኝነት ታዲያ ምንድን ነው ከባድነት ያደረገው ከተባለ፣ ነገ የውመ ልቅያማ ባዶ የሚያደርግን ጉዳይ ነው። አላህ ቁርአን ላይ ምን አለ? የውመ ላ የንፈ ማሉን ወላ በኑን። ያን ቀን ማለት ልጅም ገንዘብ የማይጠቅምበት ቀን ነው። ኢላ መን አታ አላህ ቢቀልብን ሰሊም፣ ሰላማዊ ቀልብ ይዘው ያልመጣ በስተቀር የማይዳንበት ነው። ምቀኝነት ውስጥ ሲቆሽሽ ነው ምቀኝነት እየሃየል የሚመጣው ምቀኛ ይባላል። አላህ ይጠብቀን፣ አሚን በሏ ምቀኛ ከአንተ ጋር ምንም ጸብ የለውም። በቃ ምንም ጸብ የለውም። ጸቡ ምንድነው? አንተ ጋር ለምን ኸይር ነገር ተመለከትኩኝ? ለምን ኑሮ ተቀየረ? ደሞ የሚያጅበው ሁሉም በአምሳየው ላይ ነው የሚመቀኝ። ነጋዴ በነጋዴው ላይ ለምን ተለወጠ? ለምን ትርፋማ ሆነ? ለምን ሌላ ደብል ሱቅ ከፈተ? ለምን እንደዚህ ያደረገ? ተማሪው በተማሪው ላይ ለምን ከኔ በላይ ሆነ በውጤት? እንዴት እኔም በለጠኝ? አያችሁ፣ ይሄ ምቀኝነት መጨረሻው ምንድነው? ዘረዝሮ አለው ኩፍር ነው ወደ ኩፍር ይወስዳል። ልብ በሉ ስሜን እንዳታጠፉ፣ ምቀኝነት ያከፍራል አላልኩም። አላልኩ ግን፣ ወጤት ይወስዳል ወደ ኩፍር ይወስዳል። እንዴት ሚለውን እንመለከታለን። ለምን ተቀየረ? ለምን ውጤታ መጣ? አንድ ሴቷም በሴቷ ላይ ቆንጆ ሴት ከሆነች በሌላኛው እንዴት ከኔ በለጠች? ጥሩ ሐኪም ከሆነ እንዴት ከኔ በላይ ሆነ? ሁሉም ባለበት ፊልድ ላይ ሸይጣን ይጫወትበታል። ዓሊሙ በአሊሙ ላይ ሁሉ ባለበት ፊልድ ላይ እቺ ከባድ በሽታ ትመጣለች። ለዚህ ነው ከአላህ መልእክተኛ፣ ነብዩ ሰለላሁ ዐለይሂ ወሰለም በወንድማችሁ ላይ የሚያስደስት ነገር ስትመለከቱ፣ ለምሳሌ አዲስ ልብስ የለበሰ ስታዩ ምን በሉ? ዱአ አድርጉ አይደል? ኢልበስ ጀዲደን ወኢሽ ሐሚደን ወሙት ሸሂደን ለምን መሰላችሁ? ሁሌም አዲስ ልበስ፣ ሁሌም አመስጋኝ ባሪያ ሁን፣ ስትሞትም ዝም ብሎ ባልባሌ ነገር ሳይሆን፣ በማዕረግ በሸሂድነት ሙት ብሎ ዱአ ለምን እዛ ቀልቡ ላይ መጥፎ ነገር እንዳይመጣ። እንዴት ኬት አመጣው? ለምን ተለወጠ? መኪና ሲያሽከረክስ የመጣ ኬት አመጣው? ለምን ለምን ትቃጠላለህ ነው እኮ ጨጓራ የሚያመጣው ደም ግፊት የሚያመጣው በሽታ የሚያመጣው ምንድነው? ሐሰድ ነው። ለምን ይላል። ማታ እንቅልፍ የለውም ምገኛ? እከሌ ላይ እንዴት ላድርግ፣ ሱቁ እንዴት እንዲሻ እንዲታሸግበት ምን ላድርግ ይላል። እከሌ እንዲታሰር ምን ላድርግ ይላል። ከባድ በሽታ የሁዳዎችን የሁዳ ያደረጋችሁ ያልኳችሁ ለዚህ ነው። ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን በመጽሐፋቸው በደንብ ተጽፏል። በደንብ ተብራርቷል። እንደውም ምን ይሉ ነበር? መጨረሻው ነብይ ሲመጣ አብረናችሁ እንዋጋቸዋለን ከመጨረሻው ነብይ ጋር ብሎ ይፎክሩም ነበር። ነገር ግን አላህ የመጨረሻውን የዓለማት መላእክተኛ አድርጎ የነቢያት መደምደሚያ አድርጎ ነብዩን ከአረቦች ሲያነሳ ምን አሉ? እንዴት ከአረቦች ነብይ መጣ? እንዴት ከበኒ እስራኤል ለምን አልመጣም? ብለው እያወቁ ነብዩ ላይ ካዱባቸው። ሐሰደን ሚን እንዲ አንፍሲህ አለ። በውስጣቸው ያለው ምቀኝነት ነብዩን ነብይ ብለው እንዳይከተሉ አደረጋቸው። ያዕሪፉነው ከማ ያዕሪፉን አብናአሁ። እሱን እኮ ያውቁታል ልጆቻቸውን እንደሚያውቁታልን። አላ አንተ ልጅህን ጀርባውን አይተ ትለየዋለ ከእርቀት ትለየዋለ ልጅህ ነው። አብደላህ ብኑ ሰላም የሚባል የሁዲ ነበር። በጣም ሊቃውንት ነው አሊም ነው። እስልምናን ነብዩን ብዙ ጥያቄ ጠይቆ በቃ ካረጋገጠ በኋላ እስላምን ተቀበለ። ስለ ይሁዶች መጥፎነት ገለጸ። ለነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው? የኛ ህዝቦች በጣም ከባዶች ናቸው። እኔ ከመጋረጃ ጀርባ ውስጥ እደበቃለሁ፣ ስለኔ ጠይቋቸዋል። የሁዶች አለቃ የሚባሉትን ነብዩ ጠሩ። ሰለላሁ ዐለይሂ ወሰለም እናንተ ዘንድ አብደላህ ኢብኑ ሰላም ማን ነው? እንዴት ነው አሏቸው። እሱማ ዓሊም የዓሊም ልጅ ደግ የደግ ልጅ ብሎ ላይ ሰቀሉት። እሱ ቢሰልምና አንተ አረ፣ አላህ ማይሻበት እንዴት ተብሎ አሉ። አብዱላህ ኢብኑ ሰላም ሸሃዳ ይዘው ሲወጡ ይሄ መጥፎ የመጥፎ ልጅ ጃሂል የጃሂል ልጅ አሉ። ወዲያው ተቀየሩ። ሱብሃንአላህ አብዱላህ ብኑ ሰላምን ሰሃቦች ጠየቁት። አላህ ቁርአን ላይ እንደተናገረው ነቢዩን አለይሂ ሰላት ወሰላም ልጆቻችሁን እንደምታቁት ታውቋችኋላችሁ ብሎ ሲጠይቋቸው፣ እንዴ ነቢዩንማ ከዛ በላይ ነው። ልጄን እኮ ባለቤቴ ልጅህ ነው ስላለች እንጂ ከኔ ትወለደው ከሌላ እርግጠኛ አይደለሁም። በነብዩ ግን ሙሉ ለ100% እርግጠኛ ነና፣ ሰለላሁ ዐለይሂ ወሰለም። ሐሰደን ሚን አንቡሲ አቡ ጀሃልን አቡ ጀሃል ያደረገው ምቀኝነት ነው። ሐቅ እንዳትቀበል ያደርጋል። አቡ ጀሃል ማለት በኒ የነ አቡ ጀሃል ጎሳ በኒ መኽዙም ይባላል። በኒ መኽዙም ከበኒ ሐሺሞች ጋር ይፎካከሩ ነበር። በኒ ሐሺሞች ሲያበሉ አበላናል፣ ሲያጠጡ አጠጣናል። በፊት ሐጃጆች ሲመጡ ለሁጃጅ ሲመጡ ምግብ ያቀርቡ ነበር። ይፎካከሩ ነበር፣ ኸይር ነገር በመስራት እና ምን አለ አቡ በእኔ ሀሽሞች ሲያበሉ አበላል፣ ሲያጠጡ አጠጣል። ከኛ ማዕከል ነብይ መጣ አሉ። ይህን እንዴት እንቀበላል? ከሱ ቢመጣ ሊቀበል ነበር ማለት አያችሁ። ኢብሊስ ኢብሊስ ያደረገው ይሄ ነው። ከጀነት እንዲርቅ ያደረገው ምቀኝነት ነው። ስገድ አለው አላህ በእጁ ለፈጠረው እኔ ለፈጠርኩት ፍጥር ስገድ። አንተ መሆን ከመላእክቶች ስገዱ ብሎ ትእዛዝ ሰጠ። ወይስ ቁልና ለልመላእከቲ እስጁዱ ሊአደም!

ልክ ምቀኝነት ሲመጣ እኔ በሱ ልማር ይላል። እኔ እሱን እንትን ይላል። ኸይር ነገር ይርቃል ማለት ነው። ምቀኝነት ከባድ፣ ከምኑ የተነሳ ቅድም ያልኳችሁ ወደ ኩፍር ይወስዳል። ለምን ዛሬ ድግምት አልበዛም? በየቦታው ድግምት ይዘማል። ተማሪዋ ላይ ድግምት፣ ትምህርት ቤት፣ ዩኒቨርሲቲ ላይ ድግምት ይበዛታል። ነጋዴውን በድግምት ቤት ሲቀመጥ ስራ እንዳይወጣ ሲደረግታል። በተለያየ መንገድ ድግምት። ለምን እች ቀልብ ስትበላሽ፣ ምቀኝነቱ እየበዛ ሲመጣ ከዛ አልፎ ያንሰው ከማሳሰርም ሱቁን ከማሻሸግም ከዛም አልፎ በጣም ቅኝነቱ እየሃየለ እየበዛ ሲመጣ ጠንቋይ ቤት ይሄዳል። የሰው ልጅ ጠንቋይ ቤት ይሮጣል። ምን ያድርግ? ድግምት ሊያሰራ የድግምት ቢሮ እዛ ነው ዋና መስራ ቤቱ። የአላህ ምልክተኛ ደግሞ ድግምት የሚሰራም ሚያሰራም እንደሚከፍር የአላህ ምልክተኛ ኩፍር መሆኑን ወደ ክህደት እንደሚከት ጠንቋይ ቤት ብሎ የጠንቋይ ንግግር መቀበል ከእስልምና እንደሚያባረር የአላህ ምልክተኛ ነገሩን

የአርባ ቀን ሰላት ተቀባይነት የለውም ተብሏል። ጠንቋ ቤት መሄድ ብቻ እውነት ብሎ ከተቀበለ ደግሞ ምን አሉ? ከሙሐመድ ላይ በሙሐመድ በወረደው ቁርአን ክድዋል፣ ያኔ ከፍረዋል ማለት ነው። አያችሁ፣ ዛሬ ሰው ድግምት የሚያሰራ በዚህ ነው። ቀልብ ሲበላሽ፣ እንዴት እሷ ትዳር እንዴት ያዘች፣ እንዴት ህይወቷ ተለወጠ? ህስት ህስት እኮ ነው ዛሬ አንዳንድ ላይ ከሰማችሁ እኛ እንደ ኢስላም እንደ ኢስላም ወንድማማችነታችን እዚህ ውስጥ አሁን እንደ ብሄር ከተባለ የተለያየ ብሄር አለ አይደል? ሐጅ ላይ ስንገናኝ ዓለም ላይ ያለ ብሔር ብሔር ተብሎ በከተራ ዓለም ላይ ያለ ብሔር ባጠቃላይ ሐጅ ላይ ምን ይላል? ይሰባሰባል። የተለየ ቃል ነው የሚናገረው? ለበይክ اللهم ለበይክ፣ ለምን የአንድነት መገለጫ انما المؤمنون اخوة ሙእሚኖች ማለት እኮ ወንድማ ማሶች ናቸው ብሎ አላህ ቁርአን ላይ ገለጸ። ስለዚህ የእስላማዊ አስተማምሮ አስተማምሮ ደግሞ ምንድነው የሚለን? መለም ያህተመ ቢአምሪል ሙስሊሚን ፈለይሰ ሚንሁም የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም፣ ባለ የአላህ ልክተኛ ነው። የሙስሊም ጉዳይ የሙስሊም ጉዳይ ማለት ጎረቤት የእናተ ልጅ አይደለም የተባለው ያን ያሳስባል። ዓለም ጫፍ ያለው ሙስሊም የሚደርስበት መከራ ካላሳሰበ ከነሱ አይደለም ማለት። ፍልስጤም የሚደርስባቸው መከራ፣ ገዛ ላይ የሚደርሰው መከራ፣ ሶሪያ ላይ ሲደርስ የነበረው፣ አሁንም ዓለም ላሉ ሙስሊሞች በሚደርስባቸው መከራ ውስጥ ያልቆሰለ፣ ያላሳሰበው፣ ያልተጨነቀ ከነሱ አይደለም ደስታቸው ያላስደሰተ ይላሉ ኢብኑ ተይሚያ ረህመቱላህ ዐለይ የሙስሊሞች ደስታ ያላስደሰተው የሙስሊሞች ሀዘን ያላሳዘነው ከነሱ አይደለም። ሶሪያ ላይ ደስታ ሲመጣ ምን ይላል? እንደሰታለን። ከዛ መከራ ያው ሁሉ ስቃይ አላህ ነጻ ብሏቸው ድል ሲሰጣቸው ዱዓ እናደርጋለን። ከዛ ያንንም ደግሞ ለማንዲያው እናደርጋለን። ለፊልስጤም ደግሞ አሳየን በሐያት እያለን ያው ሁሉ መከራ ህፃናት እንደዛ ሲያልቁ ዘመናዊ በዘመናችን ፊራውን ሴት ይል ወንድ ይል የበፊቱ እኮ ፊራውን ወንድ ወንድ ብቻ ነበር የሚገለው። ይህ እኮ ሴት አይል ወንድ አይል ህፃናቱን ሆስፒታል ጭምር የሚያጠፋ ሙጅሪም ይህ ሲመጣ ያ ረብ ለነዚህ የበላይነቱ ስጣቸው ብለ ዱአ ስታደርግ ለምን ከአገር ወጣችሁ ብሎ ደሞ የሚቃጠላል። ከአገር ወጣ እንዴት ዱአ ታደርጋለህ ይላል። ሚስጥሩን ያልገባቸው ምንድነው፣ የኛ ወንድማማችነት የት የዘለቀ ነው ዓለም አቀፍ ነው። ቅድም ያልኳቸው አብዱላህ ኢብኑ ሰላም ከያሁዶች ነው የመጣው። ሰልማኑን ከፋሪሲ ከፋርስ ነው የመጣው ቢላል ከኛው ከሀበሻ ነው አቡበከር ከቁረይሽ ነው ግን አንድ ቦታ ላይ አንድነታቸውን ገለጹ ለምን ኢስላም ዓለም አቀፍ ነው በዘር በምን የታጠረ አይደለም ወንድማማችነት ነገ እኮ ጀነት ሲገባ ስለ ዘር እኮ አይጠየቅም ነው የተባለው ማን የማን ዘመድ የለም ምትጠየቀው መረቡክ መነብዩክ ነው የከሌ ዘር የት አለ አንድም አይባልም ጀነት ውስጥ ቅያማ ላይ የለም ሁሉም አንድ ናቸው ስለዚህ ይሄ ወንድማማችነትን ከሚያጠፉ ከሚያበላሹ ከባድ ስራችንን ከሚያበላሹብን፣ ነገር ከባዱ መከራ ምቀኝነት ነው። የቆሉ ረሱሉ ሰለላሁ ዐለይሂ ወሰለም እያኩም አልሐሰድ፣ አደራችን ምቀኝነት ተጠንቀቁ። ፈኢነል ሐሰድ ምቀኝነት ያኩሉ ልሐሰናት ከማ ታኩሉ ናሩ ልኸጠብ እሳት እንጨት እንጭፍ ድድ ዳርጋ እንደምትበላ መልካም ስራችሁን ትበላባችኋለች። እውር ነው የሚያደርገው ወላሂ። በቃ የምትሆኑን ነው የሚያሳጣ። ለምን ተቀየረ ስትል ትቃጠላለህ። እንቅልፍ የለ? ለራስህም ጥቅም አታመጣ፣ ለሰውም ጥቅም አታመጣ። ራስህንም ትጎዳለህ ሰውንም ትጎዳለህ ነው። አንድ ቂሳ ተደጋጋሚ የምናገረው ቂሳ አለ። አንድ ሰው ለራሱ ኸይር ስለማይፈልግ፣ ለጎረቤቱም ኸይር ስለማይፈልግ፣ ለሰው ኸይር ስለማይፈልግ፣ ዛሬ እኮ ይሄ ነው እኮ የሚታየው። አለምን ዓለምን ስትመለከት ምቀኝ፣ ለምን በቃ በሰላም ተቀመጣችሁ፣ ከዚህ ቦታ ወጡ፣ ተፈናቀሉ፣ እንዲበሉ የዓለም ሥርዓት ሆኗል፣ የአምባገነን ሥርዓት ሆኗል። በምን ምቀኝነት ነው? የቀልብ መቆሽሽ ነው ሌላ አይደለም ወላሂ። እና አንዱ ምቀኛ ይባላል ለአንተ የፈለግ ከሆነ አክል ንብረት ጠይቅ፣ ለጎረቤት ግን አንተ ከምጠይቀው ጥፍ ነው የሚሰጠው ተባለ። ይሄ ምቀኛ ሌሊት እንቅልፍ የለው። ለሰው ኸይር አስብ ምን አይል። ለምንድን ነው ለጎረቤት ከኔ ጥፍ የሚሰጠዋል? ምን አገባ ጠይቅ ይሰጠዋል። ሱብሃንአላህ አንድ ሚሊዮን ከጠየቅ ላንተ ለጎረቤት ስንት ነው? 2 ሚሊዮን። አስር ሚሊዮንም ከጠየቅ ለጎረቤት ስንት ነው? 20 ሚሊዮን። ምን አለ ተቀብሎ ጎረቤቱም ተደስተው እሱም ቢደሰት ግን ውስጥ ሲበላሽ እኔም አለብላ እነ ከሌም አይ ብሎ አይነት ነገር አላለ። ሀይር ነገር እንዳይመጣ እዚህ ሰፈር የሆነ ሰው ሰደቃ የሚያመጣ ከሆነ አጭራሽ እነሱ እንዳያገኙ ሲል ብቻ እኔ የሚቅርብኝ ሚላ እነዚህ እነ ክሬም እንዳያገኙ ሁሉ ኸይስ እኮ ነው። ይህ ሰው መጨረሻ፣ ለጎረቤት እጥፍ፣ ለኔ ደግሞ ከሱ ያነሰ። አዎ ለጎረቤት እጥፍ ከሆነ የኔ እንግዲህ አንድ አይኔ እጥፋልኝ አለ። የጎረቤት ስንታይን እንዲጠፋ ሁለት አይን እንዲጠፋ። አላህ ይጠብቀን። ለዚህ ነው ሱረቱል ፈለቅን እንቀራለን አይደል? ሱቢ ላይ ሶስት ሶስት ጊዜ በተለይ ሶስቱ ሱራዎች ቁል አቁል ሁ ወላሁ አህ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢል ናስ ከሰላት በኋላ ሁሉ እንቀራለን ሱቢ ሰዓትና መግሪብ ሰዓት ግን ስንስንት ይቀራ ተባለ ሶስት ሶስት ለምን ይሄ ጨለማ ሰዓት መግሪብ ሰዓት ልጆቻችን እኮ ምን አሉ እንስላስለን አስገቦ ወደ ቤት በሩንም ዘጋ አድርጉ ለምን ያ ሰዓት ሸይጣኖች የሚንቀሳቀሱበት ሰዓት ባሉ ነብዩ ሱለላ

ባንተ እጠበቃለሁ። እንደዚህ ደጋሚ ተፊዎች ቋጣሪዎች በሆኑ ሴቶች ክፋት ደጋሚዎች ባንተ እጠበቃለሁ። ይሄ ሁሉ ገለጸና መዝጊያው ምን አለ? ወሚን ሸሪ ሐሲድን ኢዛ ሐሰድ ከምቀኛ ክፋትም በተመቀኘ ጊዜ ባንተ እጠበቃለሁ። ይሄ እኛ አንደኛ የምንቀረው ሁሌ ቅሮት የተባለ ለምን መጠበቂያችን ነው፣ ዋስትና የሰጠን ጉዳይ ነው። እኛ ግን ሰላትን ፈግደን አንቀራው ምን አንለው ማታ አተል ኩርሲ ቅራ ለምን መጠበቂያ ነው? ለምን ሳህሮች ደጋኞች ዛሬ በየቦታው በጣም በየቦታው በቃ የሰው ህይወትን ለማበላሸት የሚጥሩ በጣም ከባድ። የአላህ ምልክተኛ እጅተኒቡ ሰባል ሙቢቃት ሰባት አጥፊ ስራዎችን ራቁ ብሎ ከተናገሩበት እንሻላ አንድ ቀን በዚህ ረስ ይኖረናል። አንዱ የመጀመሪያው ሽርክ፣ ሁለተኛው ስሕርን ያሉት ድግምት ያው ስንቱ ተቀምጠዋል። በአላህ ስንቱ ጅዝብ ብሎ ቤት ይጥቀመን፣ ታስሮ አላ በድግምት ከምን ተመጣ ከምቀኝነት የተነሳ አላህ ይጠብቀን ስለዚህ ይህ ምቀኝነት ከውስጣችን እናዝጋ አንድ የመጨረሻ ሐዲስ ተናግሬ ልዝጋው ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን የጀነት ሰው ይመጣል አሉ አንድ ሰሃባ መጣ በሁለተኛው ቀን አሁንም የጀነት ሰው ከዚህ መስጊድ በር ይገባል አሉ ያ ራሱ ሰሃባ መጣ በሶስተኛው ቀን አሁንም የጀነት ሰው ይመጣል ሲሉ ራሱ ሰሃባ ሲገባ የአምር ብን ልዓስ ልጅ አብደላህ ብን አምር ብንልዓስ የሚባሉት ታላቁ ሳሃቢ ዛሂድ ናቸው። በጣም ጾም የሚያበዙ ዚክር የሚያበዙ ቁርአን መቅራት ሚያበዙ ትልቅ ሳሃባ ናቸው። ጀነት የገባበትማ ሚስጥር፣ ልዩ ሚስጥር አለ። ሌሊት የሚሰራት ዒባዳ እሷን ሰርቼ ጀነት መግባት አለብኝ ብሎ አሰበና እንደው ትንሽ ከቤተሰብ ጋር ትንሽ ተቀያይሜአለው፣ የተወሰነ ጊዜ አንተ ጋር ማረፍ ፈለግኳል ገባ የተኛ መስሎ ይዋል። ሊሰግደውን ሰላት ምን የለም ልክ ፈጅር ሊቀርብ አካባቢ ሁለት ረካ ይሰግዳል፣ ወደ መስጊድ ይሄዳል። አይ ዛሬ እኔ ስላለው ነው ነገ ይሰግዳል አለና፣ በሁለተኛው ቀን ደገም የለም። ሶስት ቀን ሲመለከተው ተመሳሳይ ነው፣ የተለየ ስራ የለውም። ጀነት የገባበት ምን ዓይነት ምስጥር ነው? ከዛ ሶስተኛው ቀን ላይ እኔ ከቤተሰቤም ሰላም ነኝ፣ ነገር ግን እዚህ ይህን ምክንያት አምጥቼ የመጣሁት ነብዩ ሰለላሁ ዐለይሂ ወሰለም ሶስት ቀን የጀነት ብሎ ሲመሰክሩ አንተ መጣህ፣ ጀነት የገባህበትን ስራ አይቼ ጀነት ለመግባት ነው። ሌላ አይደለም። ሰሐቦቼ ናቸው። ኸይር ነገር መመኘት ያው እንደምታዩ ነው። እንግዲያውስ በላ ሰላም ብሎ ሲሄድ ና ና ና፣ ምናልባት አንዲት ስራ ትሆናለች። ልጅ ግን ተስፋ አረግ። ምንድን ነው አንድ ችለሊት በእኔ ላይ አልፋ አታውቅም። ልብ በሉ፣ አንድ ችለሊት በእኔ ላይ አልፋ አታውቅም። በሙስሊም ወንድሞቼና እህቶቼ ላይ ቂም ይዤ መጥፎ ነገር አሳድሬ ቀልቤ ላይ እንትን ብዬ አሳድሬ አላቅም አውፍ ያልኳቸው ቢሆን እንጂ እች ናታ እዚህ ደረጃ ያደረሰች ይሄማ ከባድ ነው እያለ አዎ እንኳን ሊመቀኝ ይቅርና ምን ውስጤ መጥፎ ነገር አስቀምጬ አላቅም ስለዚህ ውስጣችንን ንጹህ ስታደርገው አንደኛ ደስታት ትሆናለህ ሁለተኛ በተመቀኘ ቁጥር ያን ኒዕማ እኮ አላህ ካልጻፈላ አታገኝም ግን ምን ይሆናል በሽታ ነው የሚመጣው በሽታ ደም ግፊት በለው መሰቃየት መቃጠል የሚባለው ጨጓራ ነው ሰው በልቶ ነው አይደል የሚቃጠለው አንተ ግን ሰዓት በላ ትቃጠላለህ

ቀልባችንን ከዚህ ንጹህ እናድርግ። ከምቀኝነት አላህ ይጠብቀን። የሁላችንን መጨረሻ አላህ ያሳምርልን። ጥሩ ከተናገሩ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሼጣን ነው። አላህ እዚህ ቤት እንደሰበሰበ ነገም ጀነት አልፍርዶስ እንደሰበሰበ። መጨረሻችንን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ጭንቀታችንን አላህ ያስወግድልን። ቀልባችንን ንጹህ አላህ አድርግልን። በወንድሞቻችን ላይ ኸይር ነገር የምንመኝ ኸይር ነገር የምናስብ አላህ አድርገን። ለሰው ልጆች መልካም ነገር የምንመኝ አላህ አድርገን። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ሀገራችንን ሰላም አላህ ያርግል። በሰሜኑም፣ በደቡቡም፣ በምስራቁም በምዕራብ በሁሉም የአገሪቷ ክፍል ሰላሙን አላህ ያምጣል። የሰላም አየር የምንተነፈስ አላህ ያርግል። ሰላሙን አላህ ያምጣል። ፍልስጤም ያሉትን ወንድሞቻችን ያ አላህ እገዛውን አላህ ያድርግላቸው። ድሉን ለነሱ አላህ ያርግል ሶሪያ ላይ ያሳየንን ድል ለእነሱም አላህ ያሳየው። የሶሪያን ድል ዘላቂ አላህ ያርገው ዘላቂ አላህ ያርገው። በአላህ መንገድ ላይ የሚንቀሳቀሰውን በአጠቃላይ አላህ ይነስረው፣ አላህ እርዳታውን ይለግሰው። የእኛንም መጨረሻ አላህ ያሳምርን። ጭንቀታችንን አላህ ያስወግድል። ስራ የሌለውን አላህ ስራ ይስጠው። የተጨነቀውን ከጭንቀቱ አላህ ይገላግሎ። የታመኑን ቤተሰቦቻችን አላህ ያሽርል። በድግምቱም በተለያየው ታሞ የተቀመጡን ያ አላህ አላህ አላህ ይፈውሳቸው። ከሸረኛ ተንኮል አላህ ይጠብቀል። ከምቀኛ ምቀኛ አላህ ይጠብቀን። ከድግምተኛ ደጋሚ አላህ ይጠብቅል። ቤተሰቦቻችንም አላህ ይጠብቅል። ልጆቻችን አላህ ይጠብቅል። ረበና آتنا في الدنيا حسنه